ሰላም ጤና ይስጥልን። ውድ ዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። መንግስት የፕሪቶሪያን ስምምነት በመጣስ የትግራይ ህዝብ ትዕግሥት እየተፈታተነ ነው ህወሃት። ክንፉ ትናንት ሮብ መጋቢት 17 2017 ዓ ም ምሽት ላይ ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመ የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነት ይዘቶችን የመፈፀም ተግባርን እያከናወን አለመሆኑን አክሎም ገልጿል። ዝርዝር መረጃውን ስለያዝ ነው፣ አብራችሁን ቆዩ። ፖሊስ አገልጋዮችን ከማጀብ እንዲታቀብ ተጠየቀ። በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌላማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። በዝርዝሩ መረጃውን ይዘነዋል። ከውጭ ዜና የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለጸ። በዚህ መረጃና ፕሬዚዳንት ቮሎዲሚር ዘለንስኪ ለሩሲያ ቅድመ ሁኔታ አሜሪካ ጠንካራ ምላሽ እንደምትሰጥ ተስፋ እንዳላቸው ገልጸዋል። በሁለቱ መረጃዎች ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ ሼርና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንወስዳችሁ። መንግስት የፕሪቶሪያን ስምምነት በመጣስ የትግራይ ህዝብን ትዕግስት እየተፈታተነ ነው፣ ህወሃት። ህወሃት ጀነራል ታደሰ ወረዳን በፕሬዚዳንትነት እንዲሾ ቢወስንም ከጠቅላይ ሚኒስትሩ የወጣው ጥሪ ውሳኔን ችላ ያለ ነው ብሏል። የፕሪቶሪያ ስምምነት ከተፈረመ ሁለት ዓመት ተኩል ቢሆነውም በህወሃትና በትግራይ በኩል ስምምነቱን በፍጥነት ተግባራዊ እንዲሆን ሲሰራ፣ በፌዴራል መንግስት በስምምነቱ የተካተቱትን ቁልፍ ድንጋጌዎች በተለይም የትግራዊ መብትና አቋም የሚመለከቱ ጉዳዮችን ተግባራዊ እያደረገ አይደለም ሲል ማምሻውን ባወጣው መግለጫ ከሷል። የትግራይ ህዝብ አሁን የተመረጠ መንግስት ሊኖረው ይገባ ነበር ያለው ህወሀት፣ ነገር ግን የፌዴራል መንግስት በፕሪቶሪያ ስምምነት አፈጻጸም ላይ ባሳየው ጥፋትና ፖለቲካዊ ትርምስ ለመፍጠር ባደረገው ጥረት እውን ሊሆን አልቻለም ሲል የከረረውን መግለጫ በማህበራዊ ሚዲያ ላይ ማሰራጨቱን ዳጉ ጆርናል ተመልክቷል። የፕሪቶሪያ ስምምነትን ከሚቃረኑ አሰራሮች በተጨማሪ ሌሎች አዳዲስ ጥሰቶችን በፌዴራል መንግስት እየተፈጸሙ ነው ብሏል። ህወሀት የጥላቻ ፕሮፓጋንዳና ሚዲያ ዘመቻ በፕሪቶሪያ ስምምነት የተከለከሉ ናቸው ብሎ እነዚህ ግዴታዎች በመጣስ የፌዴራል መንግስት የትግራይ አንድነት የሚፈታተን ሁኔታ ለመፍጠር ሲሰራ ቆይቷል ሲል በመግለጫው ከሷል። ህወሀት በፕሪቶሪያ ስምምነት አንቀጽ አስር መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህወሀትና በኢትዮጵያ መንግስት ድርድር ነው። ስለዚህም በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም ብሏል። ሆኖም ይህን የሚጥስ ግልጽ እንቅስቃሴ አለ ሲልም አክሏል። ከቅርብ ጊዜ ወዲህ መንግስትና ህወሀት በጊዜያዊ ፕሬዚዳንት ቦታ ተተኪ ላይ ውይይት አድርገዋል ብሏል። ጉባኤ እስካሁኑ ጊዜ አስተዳደር የስራ አፈጻጸም የገመገመ ሲሆን ጊዜ አስተዳደሩ ፕሬዚዳንት ለመቀየር ተስማምተናል ብሏል። ስለሆነም የህወሀት ማዕከላዊ ኮሚቴ ጀኔራል ታደሰ ወረዳን በፕሬዝዳንትነት እንዲሾን ቢወስንም ከጠቅላይ ሚኒስትሩ ጽህፈት ቤት የቀረበው የውጭ ውስጡ ቁማ ጥሪ ስምምነቱን ችላ ያለ ነው ብሏል። ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሎ የፕሪቶሪያን ስምነት ስለሚጥስ ተቀባይነት የለው ሲልም አጣጥሏል። ህወሀት በተጨማሪነትን መንግስት ወደ ክልሉ እንደዘይት ያሉ ምርቶች እንዳይገቡ በማድረግ ላይ ነው ብሏል። እንደዚህ አይነት ኢሰብአዊ ድርጊቶች የፕሪቶሪያ ስምምነት ብቻ ሳይሆን ዓለም አቀፍ ህግን ይቃረናሉ ሲልም ወንችሏል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠየቀ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠነቀቀ። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታወቀ። የካውንስሉ ጽፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስጣጥቀው አጀብ ፈጥረው ግርግር በማድረ ተፈላጊ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብለዋል። ጦሩ የመንግስት ነው። ሰራዊት የመንግስት ነው አጀባ አያስፈልግም ተብሏል እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድ ካውንስሉ አስጠንቅቋል መባሉ እንዳጉ ጆርናል አስነብቧል አጀባው ትርጉም አልባ ነው ከመጽሐፍ ቅዱስ ውጭ ነው በጦር መሳሪያ መታጀብ ትርጉሙ ሌላ ነው ፍርሃት ሲኖር ነው መታጀብ የሚመጣው አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ አጀባ አያስፈልገውም ብሏል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጠናል። በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ ማስጠንቅቋል። መጋቢት 11 ቀን ነብዩ ጩፋ ወደ ሀዋሳ ሲመጣ የመንግስት ፖሊስና ሙሉ ማርሽ ባንዱን አቀባበል ማድረጉ መንግስትና ሃይማኖት የተለያዩ ናቸው የሚለውን የህገ መንግስት ድንጋጌ ጥሷል በሚል አነጋጋሪ እንደነበር

ወደ ውጭ ዜና ስናልፍ የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለጸ። የሱዳን ጦር ኃይሎች አዛዥ አብዱልፈታ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻናት ሲላወጁ ጀኔራል አብዱልፈታ አልቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራ የደረሱ ሲሆን ፕሬዝዳንታዊ ቤተመንግስቱንም ጎብኝተዋል። ፕሬዝዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ ሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይሉ አማጽያን ነፃ ነጻ መውጣቷን ማውጀዋል። ካርቱም ነፃ ናት፣ አብቅቷል ሲሉም ተናግረዋል። ጦርነቱ ከጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዚዳንቱ ቤተመንግስት መንግስት ሲገኙም ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንድ የጦር አዛዥ ወታደሮቻቸውን የአየር ማረፊያው ሙሉ በሙሉ እንደተቆጣጠ የተፈጠሩ እና የቀራቸው በየስፍራው የተንጠባጠቡ የፍጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ተናግረዋል። አርብ ዕለት የሀገሪቱ ጦር የፕሬዚዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፍጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማ ያለው ኃይል እያጠናከረ መጥቷል። ጦርነቱ እንደ ኢትዮጵያ አቆጣጠር በሚያዚያ ሀያ ሶስት ከተጀመረ ወዲህ የፍጥኖ ደራሽ ኃይሉ የዋና ከተማዋን ካርቱምን አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ፣ ሚሊዮኖች ደግሞ ቤት ንብረታቸውን ጦር ጥለው ለመሰደድ ተገደዋል። የጦሩ ቃል አቀባይ በተጨማሪም የአገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትን እና በደቡባዊ ካርቱም ጀበል አውላ የሚገኘውን ወታደራዊ ካምፕ ጨምሮ ሶስት ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውን ተናግረዋል። ዘለንስኪ ለሩሲያ ቅድመ ሁኔታ አሜሪካ ጠንካራ ምላሽ እንደምትሰጥ ተስፋ እንዳላቸው ገለጹ። ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በጥቁር ባህር ላይ የተደረሰውን የተኩስ አቁም ስምምነት ለማክበር ማዕቀብ ይነሳልኝ ስትል ያቀረበችው ቅድመ ሁኔታ በመቃወም አሜሪካ በነዚህ ፍላጎቶች ፊት ጠንካራ ሆና ትቆማለች የሚል እምነት እንዳላቸው ተናገሩ። ሞስኮ የንግድ መርከቦችን ደህንነቱ የተጠበቀ እንቅስቃሴ እንዲያደርጉ ለመፍቀድ ማክሰኞ ዕለት የተደረሰውን የባህር ላይ ስምምነት ተግባራዊ የሚሆነው የምዕራቡ ዓለም በሩሲያ የምግብና የማዳበሪያ ንግድ ላይ የጣለውን እገዳ ከተነሳ ብቻ ነው ብላለች። ዘሌንስኪን ያሉት በፓሪስ ከአውሮፓ ለተሰበሰቡ ጋዜጠኞች ቃለ ምልልስ በሰጡበት ወቅት ነው። ቢቢሲ አሜሪካ የሩሲያን ጫና ተቃወም እንደሆነ ላቀረበው ጥያቄ ፕሬዚዳንቱ ሲመልሱ ተስፋዊ እንደዚህ ነው፣ ፈጣሪ ባርካቸው ግን እናያለን ብለዋል። ዋይት ሃውስ ባለፈው ማክሰኞ እንዳስታወቀው የሩሲያና ዩክሬን ሉቅ በሳውዲ አረቢያ ከአሜሪካ ባለስልጣናት ጋር ለሶስት ቀናት የተጠናጠን ውይይት ካደረጉ በኋላ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ከሰዓታት በኋላ ግን ክሬምሊን የቅድመ ሁኔታዎቹን ዝርዝር ዙር ያዘ መግለጫ አውጥታለች። ከቀረቡት ቅድመ ሁኔታዎች መካከል በግብርና ንግድ ላይ በተሰማሩ የፋይናንስ ተቋማት ላይ ምዕራባውያን ያስቀመጧቸውን ማዕቀቦች እንዲሰርዙና የስዊፍት ዓለም አቀፍ የክፍያ ስርዓት እንዳግም መልሶ መጠቀም መቻል የሚሉት ይገኙበታል። ትራምፕ መንግስታቸው ሞስኮ ላይ የተጣሉ ማዕቀቦች እንዲነሱ ያቀረበችውን ጥያቄ እየተመለከተ ነው ነው ቢሉም የአውሮፓ ህብረት ግን ረቡ ሁለት የሩሲያ ወታደሮች ከዩክሬን ግዛት ያለምንም ቅድመ ሁኔታ ካልወጡ በስተቀር ማዕቀቡ እንደማያነሱት ተናግረዋል። ዘለንስኪ በፓሪስ ለተሰበሰቡ ጋዜጠኞች ሲናገሩ አሜሪካ ለምታደርገው የሁለትዮሽ ድጋፍ በጣም አመሰግናለሁ ብለዋል። ነገር ግን አንዳንዶቹ በሩሲያ ትርክ ተጽዕኖ ስር ናቸው ብለው እንደሚሰጉም አልሸሸጉም። በእነዚህ ትርክቶች መስማማት አንችልም ሲሉም አክለዋል። የዜና ላፍታ ቤተሰቦች፣ የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።